አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ወደዚቅ ትብት ሰዎች ሰላም ናችሁ? አለሁ እኔ ደህና ነኝ። ቃዴጋ ሰላም ከብዙ መጥፋት በኋላ ዛሬ የምረጥቻለን በአዲስ ቪዲዮ። ዛሬ ደግሞ ወደ ደገር የሚሄድ 210070 ከነደሴ ድረስ ትራንስፖርት የወሰደ የቤት እቃና ሜቸር እቃ ማላት የማሳያቸው ይሆናል። አቋቸው የቆዩ ማዘዝ የሚፈልጉ ዘዙ። እንደ አጋጣሚ ሆኑን እሱጤ ድረስ አልገው መጥቶልኛል። እሱ እንደደግ ሆኖ እዙ መጥቶልኝ ቪዲዮዬን እየሰሩ ማለት ነው።

የቁርዶችም አሉ። እንደዚህ ሙሉ ተከባጭ እሷ ያለችው ረጅም ነበረችና ቀጭን ነበረች፣ ስፋት የላ ነበረ። እሷ ባለችው መሰረት አጣሎ ስፋት ብላ ለዛ ተደርጎ ተሰርቶላታል እና አልጋዋ ዙሪያውን ጅምላይት አለው። ጅምላይቱ ያለበት ብታት ዘጣውላን ስለሆነ አለበት። አልጋው ጅምላይት አለው። አለት ዙሪያቸው በዚስብ ጅምላይት ይገጠምላቸዋል። እዚ ቦታ ቦታ በመስራት ደግሞ ተሰርቶላታል ማለት ነው

ይሄ ጋር ከትራንስፖርቱ የወሰደ ነው ያልኳቸው፣ እና ፍሪጅም ምናምን ስላላ ወደ እዛ እንሂዳ ደግሞ። እሺ ተመልካች ደግሞ የሆነ ፍሪጅም አላት። ፍሪጇን ለማውጣት አልቻልኩም መኪና ስለቆመብኝ። ጥቁር ከለር ነው ወይም ሲሊቨር ከለር እና ሁለት ሰባ አምስት እንደምታይቱ ኦርቢት ፍሪጅ አለቻት ዋጋ 4500 ብር ነው የገዘሁላት ይሄንን ፍሪጅ ካላሰለጠቀ አነስ ያለች ፍሪጅ እስከ 45000 ምናምን ማደዋዋ ግን ቆንጆ ሆኖ ኦርቢት ሆኖ አነሳለች ዋኔ ያደረግንላ ማለት ነው። ያው አነሳለች ኦርቢት በኦርቢት ዘሮች ማንኞቹ ማሪፍ ናቸው በሚለው ነው እንጂ ከዚህም በታች በሆነ ዋጋ ፍሪጅ መግዛት እችላለሁ። ግን ያንን ፍሪጅ አልተማመንኩበትም እና በኦርቢት አሪፍ ነው። 275 ሞዴል ማለት ነው። እዚህ ጋር ከትልልቆቹ ልጨርስ። ኤሌክትሪክ ምጣድ እንደምትታያ ቆንጆ ኤሌክትሪክ ምጣድ ከነግሬክሯ በሲልቨር ቅብ አሪፍ አድርጎ ሰርቶላታል። ባለ ተከፋች ነው። ዋጋ ዘጠኝ ሺህ ብር ማለት ነው። እሺ፣ እዚህ ጋር የሰሩ ሱፍራ አንድ ሜትር በአንድ ሜትር 1800 ብር እሺ እዚህ ጋር ዘጠኝ ሴሪ ማዕደን አላት። ዋጋ ስድስት ሺ ብር እዚህ ጋር ዳንቴላ አላት። አራት መቶ ሀምሳ ብር ና ያሰርሁላት ቆንጆ እየጠቅጥቅ ያለ ስር የገበያ አይደለም። በቤት ምትሰራ ጓደኛ አይነት የሰራችላት ና አሪፍ አድርጋ ሰርታላት አለች። እዚህ ጋር ደግሞ ጥበብ ፓርቴሽን አለቻት። ጥበብ ፓርቴሽን አንድ ሺ አምስት መቶ ባለ ሶስት ዋን ጥበብ ትሪ አንድ ሺ ሶስት መቶ ብር ሶስት በአንዱን እዚህ ጋር ትሪ በ1804 ሚሊሊትር ያላት ማለት ነው። እሺ እሺ፣ ዚጋ ጋቻ አላት ጋቻ በሲልቨር ካለር አራት መቶ ብር። እዚጋ አንድ ደርዘን ይቆስ ሳህን አላት ዋጋ 1800 ብር። እዚጋ በራዳ ለቻት ዋጋ 800 ብር፣ በጣም ተወዷል። እነዚህ ባንቆርቆሪያዎች እዚጋ ደግሞ ክለሪክ በ3000 ብር አንድ አላት። 200 ግራም የቡና መፍጫ 5000 ብር። ራና ሰሃን በጥቁሩ ነው የ4500 ብር ዋጋ። እዚጋ የእጅ ማስታጠብ ያለቻት ዋጋ 250 ብር። ሰርቪስ ከቁርጥ ሰሃን እንዲያደርግ አድርጌዋለሁ ዋጋ 1000 ብር። እዚጋ መክተፊያ አላት መክተፊያ 950 ብር በትልቀኛው ነው። እዚጋ የውሃ ኮምፕሊት አላት። በምታዩት ጠጋ ብለህ ሳያቸው አሳያቸው በዚህ ቺፕ ካለር አድርጌላታለሁ። በጣም ታደንቃለች። ወርቃማ የሃ ኮምፕሌት 2500 ብር እሺ። እዚህ ጋር የሾርባ መጋላት ግማሽ ደርዘን ዋጋ 1300 ብር ሙሉ አሽጌዋለሁ እንዳይወርቅ። እዚህ ጋር ቦይለር አላት ሱታይ በሚለው ዋጋ 2500 ብር። እዚህ ጋር ፔርሙዝ ወርቃማ አላት ወርቃማ ፔርሙዝ በዝች ማለት ነው ዋጋ ብር ሌላ የሽንኩርት መፍጫ አላት 3500 ብር አምስት ብር። እዚህ ጋር ጀታ ሰሃን በ3000 ብር አድርጌላታለሁ። አሁን እዚህ ጋር ሞንኮክ ሴራሚክ ዲስ አለ በሚታዩት ማለት ነው። ሞንኮክ ነው፣ አምስት ተደራራቢ ሲሊቨር ካለር ነገር ነው። ዋጋ 14000 ብር። እሺ። እዚህ ጋር አንድ ደርዘን ሻይ ቡሻላት ዋጋ 1000 ብር እዚህ ጋር የፋብሪክ ብርጭቆ አላት አንድ ደርዘናላት 1200 ብር። እዚህ ጋር ከቦት ጥበብ ረከቦን ያደረኩላት ከነ ሲኒው፣ አንድ ደርዘን ሲኒ አንድ ደርዘን ዋጋ 500 ረከቦት 3900። እዚህ ጋር ማዞር ያለቻት ዋጋ 90 ብር። እሺ እዚህ ጋር ደግሞ ለልጆቿ አንድ አንድ ሽክ ማስቲካ እና ከረሜላላት። እዚህ ጋር የካሮት ማጥቀቂያ አላት 250፣ ሻይ ማጥለያ 50 ብር ማማሰያ እንጨቃ 350 ብር። እዚጋ በ300 በ300 ሁለት ጭልፍ አለ። እዚጋ የካሮት መፈቅፈቂያ 50 ብር። 700 ብር ደግሞ የቡና ማንኪያ ሹኪያ እንደ አንድ ደርግ የምግብ ማንኪያ 450 ብር። ደግሞ የተለመደችው የፈንድሻ ሰሃን ማለት ነው። መጥረጊያና መስሃ ደግሞ እንደምታዩት አላት ማለት ነው። መጥረጊያ መስሃ ዜጋ እዚህ ጋር በርሜል አለ በርሜል በርሜል አራት መቶ ሊትሮ ነው እንደተለመደው፣ ወበሶ ሺህ ብር። ቆዎቿ እነዚህን ይመስላሉ። ሙሉ እቃዎቿ ይህንን ሁለት መቶ አስር ሺህ ምናምን የወሰደው እንግዲህ ሀልገው ከነምናምኑ ፍሪጁ ትልልቅ እቃዎች ስላሏት ነው። ስለተከታተላችሁኝ አመሰግናለሁኝ። አብራቸው ስለቆያቸው ሽክረን ማዘዝ የምትፈልጉ እዛዞች አዎ።